ሰላም ቤተሰብ እንደምን አላችሁ? እንኳን ለብርሃን መስቀሉ በሰላም አደረሳችሁ። ይህ ንስር አምባ ሚዲያ ነው። ንስር አምባ ሚዲያ የመስቀል በዓል ምክንያት በማድረግ እንግዳ ገብዟል። እንግዳችን እንኳን በሰላም መጡ። እንኳን ሰላም ቆያችሁ። ስለመጡ እናመሰግናለን። እስኪ ራስዎን ያስተዋውቁ። እኔም አመሰግናለሁ። መምህር በትረ ወንጌል ካሳ እባላለሁ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በባህር ዳር ሀገረ ስብከት የደብረ ምሕረት ቅዱስ ኪዳነ ምሕረት ቤተ ክርስቲያን ስብከተ ወንጌል ክፍል ነኝ። እናመሰግናለን። አባታችን ዛሬ ያው እንግዲህ የመስቀል በዓል በተመለከተ ነው ውይይታችን የሚሆነው። የመስቀል በዓል አከባበር መቼ ተጀመረ? ስለ መስቀል በዓልም ሲነሳ ንግሥት እሌኒ ድካሟ፣ ልፋቷ፣ ጥረቷ ይታወሳቦና እስኪ እነዚህን የንግሥት እሌኒ እና የመስቀሉን እንዲሁም የመስቀል በዓል አከባበር አጀማመርን በተመለከተ ለተበታጃችን ያሳስጡ በጣም ጥሩ እንግዲህ መስቀል እንደ መስቀልነት መከበር የጀመረው ወይም ክብሩን ያገኘው ከመድን ዓለም ከኢየሱስ ክርስቶስ ከተሰቀለበት ጊዜ ጀምሮ ነው ከዛ በፊት መስቀል አለ በመስቀል የሚሰቀሉ ሰዎች እጅግ በጣም የተረገሙ እንደሆኑ ተደርጎ የሚቆጠር የሮማውያን የሞት መቅጫ ነው። እያንዳንዱ ሀገር የራሱ የሆነ ወንጀለኛ መቅጫ ሕግ አለው። ሮማውያን በስቅላት ይቀጣሉ። እብራውያን ወይም ቤተ እስራኤሎች በደንጋይ ወግሮ በእሳት ማቃጠል ነው። ፋርሶች እንትን ውስጥ ይጨምራሉ፣ የተራበ አንበሳ ጉድጓድ ይጥላሉ። ባቢሎናውያን እሳት ውስጥ ይጨምራሉ እና ወደ ቤተ እስራኤል የመጣው ይሄ የሮማውያን ስርዓት መስፍኑ ጲላጦስ ወይም የቀይ ግዥ ኤምባሲ ስለነበረ የበላይ ተቆጣጣሪ ከእሱ ጋር ተያይዞ እንደመጣ የሚነገር ነው። ሆኖም ግን በሙሴም ትንቢት ተነግሯል። ስቅልተ ተርያ ለሕይወት ከእስራኤል ወይ ተታመና ሕይወት ግን በመስቀል ተሰቅላታያት አለ። አንተ ግን አታምንበትም ብሎም ተናግሯል። በመስቀል የእስራኤል ህይወት እንደሚገኝ ማለት ነውና ከዛን ጊዜ ጀምሮ መስቀል የከበረ ነው። ከክብሩም የተነሳ ያላመኑት ህዝዎች እንዲቀበር አደረጉት። ከቤተ መቅደስ ወጥቶ ከአንድ ቦታ ላይ ተቆፍሮ እንዲቀበር አደረጉት። መቃብሩ ደግሞ እንዲያሰስት ምዕመናን ፈልገው እንዳይቆፍሩት ጥራየውን የቤቱ ፍሳሽ ሲደፉ ሶስት ተራራ አድርገዋል። ለማሳሳት የኋላ ትውልድ እንዲሰንፍ አንድ ቢሆን እንደምንም ብለን ተሟሙተን ቆፍረን እናወጣው ይል ነበር እና ሶስት አድርገው እንዲሰንፍ እንዲጠፋም አድርገውታል። ከዛ ጋር ተያይዞ ነው እንግዲህ እንደገን ወደ ሦስት መቶ ዘመን ያላነሰ ተቀብሮ ከኖረ በኋላ እሌኒ በስዕለት ምክንያት ተነስታለች፣ እና መስቀል ሲነሳ የእሌኒ ታሪክ የቅድስት እሌኒ የንግሥት እሌኒ እና የልጁ የቆስጠንጢኖስ ታሪክ አብሮ ገዝፎ ይታያል። ምንድነው? እሌኒ የሩሃ ሰው ነች። ሩሃውያን የሀገራቸው ሰዎች የሚተዳደሩ በንግድ ነው እና ባሏ ለንግድ ትቷት ሄደ። በታማኝነት ለሁለት ለሶስት ዓመት ቆየች። ኋላ ባሏ ከንግድ ሲመለስ ትንሽ ከባለንጀሮ ጋር ተወራረደ እና በወረረድ ምክንያት እምነቷ እንደጎደለ የሚያሳይ ነገር፣ ክስተት፣ ስርቆት አሰርቆ የሚተማመኑበትን ንብረት ከዛ ጋር በተያዘ ባሏ ተጣላት። ባሏ ወደ ሀይቅ በሳጥን ቆልፎ ጨመራት። እና እሷ ተሄደች ያ መንፈስ ቅዱስ እየቀዘፈ እየመገበ መላክ እየቀዘፈ ብራንጥያ በምትባል ወደብ ወስዶ ተፋት ሀገር ከዛ እሷን መልከ መልካም ስለነበረች ያገኟት ዋናተኞች አውጥተው ለመንግስት ለንጉሥ ትገባለች ብለው ቁንስጣ ለሚባለው ንጉሥ ሚስት እንድትሆን አሳልፈው ሰጧት። እና ክርስቲያን ናት ባሏም ክርስቲያን የነበረ ከዛ ክርስትና ህይወቱ ወጥታ እንትን፣ ለሚያመልክ ጣዖት ለሚያመልክ ንጉሥ ሚስት ስትሆን ውስጡ አዘነባት። እኔ ያልተጠመቀ የጥሙቅ እንዴት አገባለሁኝ? ብላና ልጅ መውለዷ እንደማይቀር አወቀች። ከዚህ የተወለደው ክርስቲያን ቢሆንልኝ አይሁድ ጠልተው ተመኝተው የቀበሩትን መስቀል አወጣልሃለሁ ብላ ስለተሳለች፣ ከዛ በኋላ እንግዲህ ከዚህ ንጉሥ ልጅ ወለደች። ስሙን ቆስጠንጢኖስ አለችው። ዥጉርጉር ማለት ነው። ከክርስቲያንና ከሀይዛብ ከተጠመቁና ካልተጠመቁ የተገኘ ህብረሃ መልሜል ደማለት እንደማለት ቆስጠንጢኖስ አለችው። ከዛ በኋላ ልጇ በአባቱ እግር ተተክቶ ተሾመ። የሹመት አድማሱን ተስፋፍቶ ከብራንጥያ ወደ ቁስጥምጥንያ አድጎ ከቁስጥምጥንያ ሮም ገብቶ አለምን ያንቀጠቀጠ ንጉሥ ሆነላት። በዚህ ጊዜ ነበር ከልጇ ዘንድ ቀርባ ልጄ፣ አንተን ከመውለዴ በፊት ስለት ነበረኝ ወንድ ልጅ ተወልዶ እኔን ቢመስል ቢጠመቅልኝ አንተን ቢወድልኝ አይሁድ የቀበሩትን መስቀል አወጣለሁ ብዬ ተስያለሁ አለችው። የእናቴ የስለት ፈጸም ብሎ ሰራዎች ሰጥቶ ሰደዳት። ወደ ኢየሩሳሌም ሄደች። አረጋውያኑን፣ ባይታውያኑን፣ መነኮሳቱ ያለውን ደጋግ ሰዎችን በጠቅላላ በብዙ መልኩ ጠይቃ ጣና ሳርጋ ያ ጣን ከላይ ሂዶ መንበረጸመው ደርሶ መጦ ያንን ሸፍኖ ያዘው ተራራውን እንደሚሰግድ ምልክት አሳየ። ከዛ ጀምራ ቆፈረች። ከዛ በኋላ ከወጣችበት ላይ ቤተ መቅደሶችን ሰራች። መስቀሉንም ራሱ ቤተመስቀል ቤተ ክርስቲያን ሰርታ ከዚያ በክምር አኖረችው እና የመገኘቱ ምልክት የደስደስ ምልክት ስትመጣ እናቱ ጨርሳ ስራዋን ስለቷን አድርሳ ወደ ሮም ስትመለስ፣ ከምታድርበት ላይ እንግዲህ ነገስታት ሲያድሩ ደንጋይ አስጸፍጽፈው እሳት ሲያነዱ ነው። እዚያ ከፍ ካለ ቦታ ላይ ንጉስ አድረዋል ባለስልጣን አድረዋል የሚባል እና የአንድ ደመራ እየደመረች እያሳየ ስለመጣች ከመስቀሉ የተገኘው መስቀላዊ ብርሃን አምላካዊ ኃይል ስላደረበት ያ ያንጸባረቀው አንድ፣ ሲደመር ደግሞ ለምልክት የተገባቡበት የደስታ መግባቢያ ደመራ ችቦ ሁለት። ይህ ተደምሮ የመስቀሉን ብርሃን የሰትዮይቱም ስዕለት ተደምሮ መስቀል ወደ ደመራነት ተቀይሯል እና መስቀል ክብሩ ከክርስቶስ ጀምሮ ታሪኩም ከሊኒ ከእዛን ጀምሮ እዛ በኋላ ሊኒ እያሳደገችው መጣች። እዛ በኋላ ክርስቲያን ሀገሮች እያሳደጉት በአመቱ በመታሰቢያነት እንዲከበር ተደረገ። ምንድነው የሚሉት ታሪክ መዛግብት በመስከረም 17 ጀምራ መጋቢት 10 ወጣ ወይም መጋቢት 10 ተጀምሮ መስከረም 17 ወጣ ብሎ በዓሉ የደመራው በዓል ያኛው በብዛት ከጾሙ ጋር ስለሚኖር ህዝበ ክርስቲያኑ በዓሉን ደስ ብሎት አርዶ ጠጅቶ አክብሮ እንዲውል ወደ መስከረም መጥቶ ሊከበር ችለዋል ማለት ነው። እና ከእሷ ጋር ያለውና የመስቀል የክብረ አነሳሴን ይመስላል። እናመሰግናለን። ሌላው የመስቀል በዓል አከባበር ሃይማኖታዊ እና ባህላዊ ትሩፋቱ ምንድን፣ እነዚህን አገላይተን ሀሳብ ይሰጥበት ጥሩ ነው። እንግዲህ በዓሉ ሃይማኖታዊ ነው። ባህላችን የምንጨምረው እኛውን ያው፣ እኛ እንግዲህ አንዳንድ ጊዜ ጥሩ ነው መዋዋጡ ሰራተ ባህሉን ይህ ህዝባዊ ሴቱን ሃይማኖቱ ሲውጣው ይጠጋጋና ወደ መንፈሳዊ ይዘቱ ይመጣል እና ከዚያ እይታ የምናየው ነው እንጂ አሁን የመስቀል መንፈሳዊ በዓል ባህላዊ ነው ልንለው አንችልም። ባህሉን መዋጥ አለበት መንፈሳዊው አለዚያ ባህሉ መንፈሳዊውን ከዋጠው ሃይማኖታዊነቱን ይለቅና እሴት ይሆናል፣ በጎ እሴት ብቻ ይሆናል። ይሄ ደግሞ ሃይማኖታዊ ይዘቱን ያስለቅቀዋል። አሁን እንዲሁም ብዙዎች እየደከሙ ያሉ ምንድን ነው ይሸረሽሩታል፣ ሃይማኖታዊ ይዘቱን ባህላዊ እሴት አስመስሎ ለማስመሰል። የመስቀል እሴታችን፣ የመስቀል ባህላችን የሚያምልኮት መገለጫ፣ ትላንት የሰራው የታምራት ትሩፋት በክርስትናው ዓለም ላይ በልቡናችን ሰፍኖ እንደሚኖር የሚያሳይ ይዘት እንጂ ባህል የዋጠው በባህል ሊዋጥ የተቀረጸ አይደለም። ከዚያ ጋር ነው እዚህ ጋር ተያይዞ ምንድን ነው ይህን መስቀል በዓልን የዘበን መለወጫ የደስታ የፌስት አባል ያደርጉታሉ። እና ስለዚህ አሁን ከዚህ ሀሳብ በመነሳት መስቀል በኢትዮጵያ ምን ይመስላል? ከኢትዮጵያ ውስጥ ደግሞ መስቀል በጉራጌ ምን ይመስላል? እውነት ነው ትክክል ነው። በኢትዮጵያ እንግዲህ በብዛት ሃይማኖታዊ የአምልኮ ስርዓቶቻችን እና የሃይማኖታዊ በዓል አምልኮ ጥንቱናቻችን አፈጻጸማቸው ና አከባበራቸው በማይደበዝዝ መልኩ የተቀረጸ ነው፣ አይደበዝዝም። በኢትዮጵያ በአጼ ዳዊት ጊዜ የታላቁ ንጉስ የአጼ ዘርዓ ያዕቆብ አባት አጼ ዳዊት ናቸው። ወደ ኢትዮጵያ የመምጣቱን ስራው አመጣጥ መሰረት የጣሉ እንዲያውም ንጉሥ ዳዊት ይባላሉ። እዚህ ወደ ኢትዮጵያ በዚህ ቤኒሻንጉል ጉሙዝ ውስጥ ነው አሁን ያለ እና ከዛ አካባቢ ነው ንጉሰ ዳዊት ይባላል። በረሃ ነድፏቸው አንዳንዱ በእሏቸው ክፉና ነው ጥላ የገደለቻቸው ይባላል። እና መቃብራቸው ራሱ ከዚ ያለ እዚህ ደቅም ምትባል ገዳማለች እዛ ወደ ላይ ብሎ ንጉሰ ዳዊት ምትባል ኪዳነ ምሕረት ቤተክርስቲያን እዛ ነው ይቀር ዚያ ይዘው ሱዳን ተቀበለው በኖባ አድርገው ሲመጡ ወደዚህ። እና መስቀሉ ከገባ በኋላ በኢትዮጵያ ሁለት ዓመት ያህል ቆይቷል ቦታ ሳይወሰንለት እና ሁለት ዓመት ጉራጌ እንደቆየ ይነገራል። እና አሁን ጉራጌዎች እጅግ በጣም መስቀል አብሯቸው ስለቆየ ባደረበት ሁሉ እያበራ ታምራት እያደረገ የቆየ ስለነበረ በማይደበዝዝ መልኩ ተቀርቦ እስካሁን ድረስ ትውልድ ከሩቁም ከቅርብ መጥተው ጉራጌ ላይ ያከብሩታል። ነገር ግን ያንን ወደ ባህል ለመውሰድ የሚደረግ ትግል አለ። አትኩሮት ሰጦ ላየው አሳዛኝ ነው። ራሱ እራሱን ሆኖ እንዲያድግ እንጂ የጉራጌ ባህል መስቀል የጉራጌ ባህል አይደለም። በእነሱ ስለቆየ አብዝተው አድምቀው አከበሩት፣ ወደዱት፣ ከበሩበት እንጂ ባህል አይደለም። መስቀልን ባህል ካልነው ቅድም ያሉት ነገር ምን ይመጣል ማለት ነው? ከአምልኮትነቱ ከመንፈሳዊ ይዘትነቱ አውጥቶ ምን መስጠት ነው ማለት ነው? የአንድ ማህበረሰብ እሴት አድርጎ የማስቀመጥ ጓዳ ውስጥ መጋረጃ ይመጣል ነገር። ይህ መሆን የለበት። ለምን የሃይማኖት በዓል ነው። ታሪኩ እንዲያውም ጎልቶ ነው መውጣት ያለበት። ሁለት መቶ ዘመን ሁለት ዓመት ጉራጌ ላይ ተቀምጧል። ምንኛ የተቀደሱ ህዝቦች ናቸው። ግማደ መስቀሉ እንደመጣ ከዛ ላይ ሁለት ዓመት ተቀምጧል። ህዝቡስ ውስጥ እንዴት ያለ ቅዱስ ህዝብ ነው? እስካሁን እንዴት በልቡ ነው? እንዴት ተቀረጸ? ያ ከእናት ከአባት የተወረሰ ልክ እንደ ዲኤንኤ እንደሚወረስ የስናምልኮቱ ምስጢር እያተወርሶ የደረሰ እስካሁን ድረስ በባሕር ማዶም እንኳን ቢሆኑ መጥተው ያከብሩታል። እና ይህንን የሃይማኖት በዓላቸውን ወደ ባህል፣ ወደ ሀገራዊ ይሆናል የደል የአንድ ሰፈር ትሩፋት አድርጎ የመቁጠር አዝማሚያ ባይታይ ለማለት ጨምሬ ለማስተላለፍ ነው። እና ጉራጌ መስቀል በጉራጌ ማለት መጦ፣ ከዚያ አፄ ዘርዓ ያዕቆብ አምጥተው፣ ከዛ ነው ያሳረፉት። ሁለት ዓመት ቆይቷል እዚያ። ከዛ በኋላ ብዙ ቦታዎች ሲንቀሳቀስ ፈቃዱ እንዳልሆነ በራእይ ጊዜ እየገለጸ ቀስ እያደረገ በሂደት ከጉራጌ ግሸን ደብረ ከርቤ ሄዱ መስቀሌን አንበር መስቀሌ ሄዱ መስቀል እዛ በኋላ ምዕራብ ሆነ ያበቃ መስቀሌን አስቀምጣ ላ እዚህ በኋላ እንግዲህ መጪ ትውልድ ክፉ ነውና መልሶ ለጠላት አሳልፎ ይሰጠዋል፣ አደጋ ይደርስበታል በማለት አጼ ዘራይቆ በትልቅ ጥበብ ትልቅ ጉድጓድ ቆፍረው ግሸን ላይ ሊያሳርፉ ይችላል። እና ከዛ ተነስቶ በዚህ ዞሮ ስለመጣ ነው በዚህ መልኩ የሚታይ ነው። እና በሀገራችንም የኢትዮጵያ የሃይማኖት በዓላቶች ቅድም እንደገለጹት ያልደበዘዙ ናቸው አድረው ወርቅ ጽሩ ሆኖ ነው የሚገኙ። አይደበዝዝም። ወርቅነታቸው ዓለም ለዛ ነው፣ በካሜራው እንደዚህ ይመለከታል፣ በቅርስነት ይመዘግብላታል። ለምን ጽሩ ወርቅ መሆኑን ተረድተዋል ማለት ነው እኮ እኔ ዓለም አቀፍ ሰዎች በዛ ልክ የምናየው ማለት ነው። በኢትዮጵያ ደረጃ ተመልካቾቻችን፣ የንስር አምባ ሚዲያ ውስጥ ስንቅ የተባለው ፕሮግራማችን ነው የተዋለፈ ያለው የመስቀል በዓል ማድረግ ነው። አባታችን ከዚህ ከሃይማኖታዊ ትርፋት ጋር ተያይዞ ችቦ አሉ። ምን እንደምላሽ ወደ መራዎች አሉና እነሱ በመንፈሳዊ ስያሜ ምክንያቱም ምንድን ናቸው እንትናቸው ትርጉባቸው ግልጽ ለማድረግ ያክል ጥሩ ነው። ይሄ አሁን እንትናችን የደረስንበት ወቅት የዘንድሮን መስቀል የተለየ የሚያደርገው ምናምን እንደዚህ እንጨቶች ተለቅመው አንድ ችቦ ሆነው አንድ ብርሃን ይሰጣሉ። የአንድነታችን ምልክት ይላል። ጥሩ ነው ጥሩ ነው። እንዲያው ግን ጥል ጌጥ አድርጎ ለመጠቀም የሚደረገው ነው እንጂ ጥሩ እንትን ነው፣ እይታ ነው እና ከልዩ ልዩ እጽዋት ተሰብስቦ ብርሃን እንደሚሰጥ ከጎሳ ከነገድ ተሰብስበን ነው ብሔራዊ አንድነታችን። በሀገር ደረጃ ብናየው ማህበረሰቡ የአንድ ኢትዮጵያ ሕዝብ አንድ ኢትዮጵያዊ ነ ብሎ የሚኖር እንደ ክርስትና እንደምነት ስናየው ደግሞ በመስቀል በኩል በመንፈሳዊነቱ ሆነን ስናየው ካመነ በክርስቶስ መሰቀል ሁሉም አንድ ነው ሁሉም የዚያ ችቦ አካል ነው የሚሆነው፣ ወይም የደመረው አካል ነው የሚሆነው። የመስቀልለት የሚጠራው የሚሰበሰበው እንጨት ሁሉ የመስቀል ብርሃን አካል ነው ወይ በችቦ መልኩ፣ ወይ በደመራ መልኩ። ስለዚህ በክርስቶስ ያመኑ ምዕመናን ሁሉ መስቀል በሁሉም ዘንድ ዋጋ የተከፈለላቸውን መሆኑን ማስታወስ የሚችል ነው። ያ ህብረትን ያሳያል። ለዚህም ነው መንፈሳዊ ወስደው እኮ ነው አንድነታችን የሚገልጽልን የሚሉት ወንበር ላይ ያሉ ባለስልጣናትና ጥሩ እይታ ነው ነው ለጊዜው በወቅቱ ቴክኖሎጂ ካል የለም። ሌላ መብራት ያበራችሁን የተጠቀመችው ለብዙ ዘመናት ይህም ኩራሱን አገልግሏል እኮ ጭራር፣ ወንጨት ችቦ ብዙ ዘመን አገልግሏል። ኋላም በደመራነት መልኩ በትውልድ ቅብብሎች ቀጥሏል። አሁንም እንኳን ቴክኖሎጂ ሲመጣ ወይም ይሄ ኤሌክትሪክ ጀኔሬት ማድረግ ከቻልንበት ታይምም ይዞ ሊተካልን አልቻለም። አሁን የመስቀለት ችቦም ይሆንንትን እንዴት አድርገን እናመጣለን? ኤሌክትሪክ ልናመጣ አንችልም። ምናልባት ቻርጅ የተደረገ ነው፣ የተወሰነ ዲስታንስን እንደ እንደህድ ሎሊል ይችላል። ይህ ግን ምንድነው ይለኮሳል፣ እስኪያልቅ ይቀጥላል፣ ያን ህብረትን ያሳያል፣ ብርሃንም ይሰጣል እና ራሱ እንኳን ዘመን ማያቀዘቅዘው ይዘት ነው የሰጡት። ከብዙ እፅዋት ከብዙ አካባቢ የበቀለ እፅዋት አንድ ሆነው ብርሃን እንደሚሰጡ ሰው በስነ አስተምሮት፣ በስነ አምልኮት፣ በስነ ማህበራዊ ኑሮ አንድ ሲሆን ትልቅ ብርሃን ይሰጣል ማለት ነው። በመንፈሳዊም በዚህ ያልክ የሚታወን የመስቀል መልካም የመጨረሻ ላይ እንዲገለጽ የምፈልገው በርካታ አባላቶች አሉ እና በተለይ ግን በአካባቢ ደረጃ ስለት የሚበዛበት መስቀል ላይ እያንዳንዱ ሰው በሰፈር መሰፈር ሆኖ የውስጡን እየተሳለ በየዓመቱ እየተገናኘ ነው እና ስለትና መስቀል ቁርኝታቸው እንዴት ነው የሚገለጸው ጥሩ ነው እንግዲህ በብዛት ስዕለት የሚበዛባቸው ነገሮች ሲጀመር ባሉ በስዕለት የተጀመረ ይሆናል የመፌታችን ልደት ስናይ እናትና አባቶቿ ልዣጠው ተስለውን የወለዷት የግንቦት ልደታም ይበዛል በጣም አዎ ወደ መስቀል ስንመጣ ደግሞ ይች ሌኒ ከነገዷ ከወገኗ ተለይታ በትዳሯ አለመተማመን ምክንያት ያ ነገረኛ በመካከላቸው ስለገባ በተደረገው ምክንያት ልቧ ተሰብሯል። ልቦ የተሰበረ ሰው ወደ እግዚአብሔር ነው የሚያመለክት እና ትልቅ ስብራት ስለገጠማት ታምና እንዳልታመነች ስለተደረገች በዛ ስብራት ውስጥ ነበረ ህዳ ወደ ሃይዛም ነገስታት ትዳርነት ስትቀላቀል ምንድነው የሆነው? ከዚህ የሚወለደው የኔን ሃይማኖት ይመስል አንተን ቢወድልኝ በመቃብር ውስጥ ያለ መስቀልን አወጣለሁ፣ አለች። ዘመናት ነው የተሳለችው። የዚህን ዓመት ምናምን እኳ አላለች። እንግዲህ ልጅ ወልዳ ልጅ አድጎ በሃይማኖት መስሏት እዛ በኋላ ገና አቅም ኑሮት ነው እሷን ወደ መካከለኛው ምስራቅ ወደ ኢየሩሳሌም ልኮ መስቀል ይወጣ እና ሲጀመርም የመስቀል በዓል የተጀመረ በስዕለት ነው የስዕለት ነው። ለዛ ነው ግን አሁን ሲሳል የኛ ወጣት እንደኛ ኦቨር ስዕለት ቃልን ያስበላን አንድ ሁለተኛ ኦቨር ስዕለት ደግሞ ስካርንም ያመጣል። ባሉ ለዛውን ለቆ መሰዳደብ ወይ መጨፈር፣ መጨፈር ወይ በቃ እንዲያው ሙሉ በሙሉ ለዛውን የማጣት ክስተት እንዳይከሰት የስዕለት ነገር በጥንቃቄ ቢታይና ቢያዝ እየተሻለ ይሆናል። ስዕለት አትሳል፣ ከተሳል አታስቀር ይላል። ስለዚህ ዘንድሮ ኑሮ መካከለኛ ሆኖ ይሳልና ኔክስት ይር ያ ኦቨር ሆኖ ሲገኝ ይጠፋል ያጋጥማልና እንዲህ አይሁን። ሆኖም ግን ያው ስለት ቢኖር ትውፊቱ ነው፣ ለመስቀል ለማለት ነው። በዚያው በስተዋንጨቱ ግን ያሉ ስካሮችን ከአቅም በላይ ተስሎ ደግሞ ከአቅም በላይ ወጪ ኦቨርሎድ መሆን እኚህ ነገሮች እንዳይከሰቱበት አድርጎ ስለቱም ያውክ አይደለም ስለቱና በስለት መገኘት። እናመሰግናለን፣ አባታችን ምናልባት ጋር በመስቀል ዙሪያ መነገር ያለበት የማይቀር ካለ ጥሩ ነው። እንግዲህ ኢትዮጵያውያን ከምንገለጽበት ዓለም ከሚያየን መካከል በዓላችን መካከል አንዱ ይሄ ነው። አባቶቻችን በእምነትም መለያ በሀገራዊ ሴትም መለያ አድርገው ያስቀመጡልን ነው፤ እና ይህንን ሴት ትሩፋት የአበው በረከት የእግዚአብሔር ስጦታ ጠብቀን ሳንቀላቅል መያዝ መቻል አለብን። አሁን አንዳንዴ ዘመን ክፉ ነው፤ በእያንዳንዱ ዘመን ተጽዕኖ ያደርሳል። በህዝብ ሴት ላይ በስነ ሃይማኖት ላይ በስነ ህዝብ ሴቶች ላይ በሀገርም ሆነ ወንዝ ተሻግረው የሚመጡ ፖሊሲዎች የራሳቸው አሻራና ተጽዕኖ አላቸውና እና እነዛ ለመዋጥ የሚያደርጉትን ተግዳሮት በጠበቀ መልኩ እኛን በመቋቋም እንዳይደበዝስ ወደ ላህሎ እንዳይጠካ የሰው ወርቅ ያደምቀን ወርቅም እንኳን ቢሆን እንደማ ያደምቀን መረዳት መቻል አለብን። እና በዚህ ልክ በዓሉን እኛን ማክብረን ለትውልድም ቤተክርስቲያናዊ ሀብት፣ ሀገራዊ ሀብት ነውና እኛ ሁለቱን ገጽታዎችን ለይተን ማየት አንችልም፣ አይሆንልንም። ሀገራችን ከቤተክርስቲያናችን፣ ቤተክርስቲያናችን ከሀገራችን ያን ሳንቲም ገጽታ ሁለት ገጽታው ነው ስለቆዩን ማለት ነው። እና በዛ ልክ ስለምናይ ትውልዱ የደበዘዘ ነገር መቀበል የለበትም የተቀላቀለ ነገር መቀበል የለበት። ትላንት አባቶቻችን ምንም ሳይኖራቸው ማለት ቴክኖሎጂካል ሲስተም ሚክሰር ሳይኖራቸው ሚክስ ያደርጉ ራሱን ንጹህ አድርገው አቀብለውናል። ይሄ ማንነቱን ጠብቆ ማንም እየተነሳ ጊዜ በሰጠው ቁጥር መጦ የሆነ ነገር የሚቀላቀልበት የሚያደበዘው የሚያጎለው መሆን የለበትም። ራሱ ወርቅ ነው። ወርቅ ሌሎችን ንዋያት ያነግሳል እንጂ እሱን ያነግሱት። ስለዚህ በዓላችን፣ በዓለ መስቀላችን ራሱ ወርቅ ነውና ሌሎች ሊደምቁበት ከፈለጉ ስራ ጠብቀው እንዲደምቁበት መስራት እንጂ የእነሱን አርቲፊሻልነት ወደ ወርቅነቱ ቀይጦ የወርቁን ታማኒነት ለማውረድ ለማቀዝቀዝ ከዚህ የሚደረገውን ሙከራና ጉዞ በጠንቃቄ እየተመለከት ትውልድ ይንን በጥንቃቄ ይዞ እንዲያከብረው ለትውልድ እንዲያስተላልፍ ሆነ ማለት እፈልጋለሁ። አመሰግናለሁ። መልካም የመስቀል አክብረውን ስለመጡ በጣም እናመሰግናለን። ያው መድጋሚ እንኳን ለብርሃነ መስቀሉ በዓል አደረሳችሁ ላለው እርስዎንም በጣም አመሰግናለሁ። እኔም አመሰግናለሁ። መልካም የመስቀል በዓል ለምንለው ክርስቲያን ወይም ኢትዮጵያውያን